ተፈጥሮን ወደ ሳይንስ በመቀየር አዳዲስ እውቀቶች ከእጽዋት ጤናና ውበት ይመረትባቸዋል። ለምሳሌ ባህር ዛፍ። ይህን ሁሉም ሰው ይታውካል። ባህር ዛፍ ለጉንፋ ምናምን በጣም አሪፍ ነው እና ሁሉም ሁሉም እንትኖች አሁን ለምሳሌ ይሄ ይሄ አልኪምላ ይባል ይሄ ለሴቶች የወር ሆዱ ሲያሙ ሻይ ይፈላ በዚች እና ምንም ችግር የለም እና ከዛ በላይ ደግሞ ቂባር ምናምን መስራት ይቻላል። አሁን ለምሳሌ ይሄ ከለንዱላ የሚባል በጣም አለው ደግሞ እዚህ እፅዋቱ አሉ እና እንደዚህ እንደዚህ እንሰራለን። ቫለሪ የመንደሯ መስራችና የባለ ራዕዩ አብያለም ባለቤት ናት። የእጽዋት ሀብቱን ወደ ኢኮኖሚ ለመቀየር ብዙ ጥናቶችን አድርጋለች። ምንም ኬሚካል ነገር የለውም። ይሄ ከዘይት የተለያየ ዘይት ለምሳሌ፣ ይሄ የወይራ ዘይት ነው፣ ግን በደንበቻ ዘይትም መስራት ይቻላል። በኑክ ዘይት እና ቢስዋክስ የንብ እና ይሄ ይገናኛል። ዘይትና ቢስዋክስ በሙቀት በዚህ ያደርጋለሁ እዚህ ውስጥ ቻማ አለ በዚህ ዘይድ እንትንም ሰፈፍ ከዛ ሙቀ በሙቀድ ይገናኛል። እና እንደዚህ ያድርጋል። በቃ ቀላል ነው በጣም። ነኚህ እጽዋቶችን በመጠቀም ተፈጥሯዊ የሆኑ ምርቶችን የማምረቱ ጥረት አንድ ምዕራፍ ተሸጋግሯል። ቫለሪ ህልሜ የአካባቢ ሴቶች በእነኝህ የእጽዋት ምርቶች ላይ ተደራጅተው ተጠቃሚ ሲሆኑ ማየት ነው ትላለች። ትንሽ እሞክራለሁ እቃ ምናምን እነዚህን ገዝቼ ይሄ ልብስቲክ እንደዚህ ነው። ከዛ ደግሞ የሴድ ኮኦፐሬቲቭ መጀመርም እንፈልጋለን። ማህበር ራሳችሁ እንዲሰሩ እና ከዛ ቱሪስቶች ምናምን ይገዛሉ አሁን በኮሮና ምክንያት ለየለም፣ ግን አዲስ አበባም በጣም ትልቅ ገበያ ያለ ለነዚህ አይነት አሁን በግድ የ የሴቶች ማህበር ያስፈልጋል እና እነዚህ እነዚህ ነገር እንጀምራለን። ይሄ ቀላል ስለሆነ ነው። ሰፋፍ እና ዘይት እና አንድ አንድ ቅመማች ይሄ እቃ አመጣው እነዚህ እና ይሄ በቅርብ ጊዜ መስራት እንጀምራለን።